ሰበር ዜና ክብራት እና ክቡራን እንዴት ናችሁ? እንዴት አደራችሁ? ጨረቃ ፋሚሊዎች እንዴት ናችሁ አላችሁ። ክብራት እና ክቡራን ነው የሚባለው። ግን እንዴት ናችሁ? ባላችሁበት ቦታ ሰላማችሁ ይብዛ። እንዴት አደራችሁ? ጨረቃ ፋሚሊዎች እንዴት አናናኝ? እሺ ገባድ ነው እዚህ ጋ እናንተ አሽቃባቾች ብትረጋጓ ይሻላችሁ። ለምንድን ነው እንደዚህ የምትሉት?

ማለት ተንበረካችሁ ለፍቅር ነው እንጂ ወይም ስለምትወድ ነው እንጂ። እናት ክብሯን ዝቅ አላደረጋችም። እየሰማሽኝ ከሆነ ማለት ነው ታው እንጂ እንዴ። አንዳንድ ስ የሚታወሩ ነገር ይወቁ። ምናልባት ብሩክን ስለወደዳችሁ ሊሆን ይችላል። ብሩክ የሚወደድ ልጅ ነው እናውቃለን። ያው ሄምም ብሮክም ሁሌም አንድ ናቸው። ግን ዛሬ እያሽቀባጠራችሁ የምትቀሩ ሰዎች አላችሁ። ተው እንጂ ተው ተው ተው፣ እግር ስር የወላችሁ ምን ይላል መጽሐፍ ቅዱስ? ለምሳሌ አንድ ቦታ ላይ ማለት ነው ማለት የሰው ፊት ዝቅ ያለው ሰው እግዚአብሔር ፊት ላይ ዝቅ ዝቅ ያለው ሰው አይደለም ማለት። ምናልባት ሰውን ስለምናከብር ይቅርታ ልብ ስለምኖረን ይቅርታ እንጠይቃለን። ይቅርታ ጠየቃችን እንጂ ተንበርክካ እዚ ማለት እግር ስር ቀረች እንዲ፣ አንቺ ምን ታሽቀባጥር ያለሽ ማሽቀባጠሩ ስለምን አስፈለገ? የምትንበረከከው እሷ ነች ኦኬ። ምን አገባሽ አንቺ? አያገባሽም እኮ ተንበረከካች፣ ተነስታ ቆመች፣ አያገባሽም። የምትንበረከከው በራሷ ጉልበት እንትን ነው እንጂ አንቺ አያገባሽም። እንዴ ከወለጋችሁ የምትፈልጉት ከሆነ ልጁን እውነቱን ማለት ሲጀመር እንደምትፈልጉ እናውቃለን። ነገር ግን ልጅቷን አትንኪ አንቺ ልጅ። ነገ ኮ ታሪቆ ይመጣሉ። በምን ነው የታስቢው? ወዴት ወዴት? ወይም አንቺ ወንድ አይተሽ አታቅምና ነው እንደዛ ይመስለኛል። የቡሩክ አይነት ወንድ አልሽ ቡሩክን የመሰለ ወንድ ነው አልሽ። ወዴት ምናልባት እናንተ ያላያችሁ ምን ይችላል። ወንድ ያላችሁበት ሀገር ወንድ የለም ይመስለኛል እኔ ሳስብ ማለት ነው። እና ተው። እና ብሩክ መቼም ለሄሚ ነው፣ ሄሚ ደግሞ መቼም የብሩክ ናት። ሶ ስለዚህ አሽማሽ ቀባጠሩን ይዘው ምን ነው ምን ነው የሚያማችሁ እናንተ? እኔም ዛሬ አቆላ ምጬ ምንም ብላትም ከብሩክ ይበልጥ አልበልጣት፣ ምንም ማድረግ አልችልም። ይሄም ማለት ነው ብሩክን ደግሞ ዛሬ እኔ ሸባላ ምናምን ምናምን ያንተ ጀግና ብንልም ምንም አይደለም። ከይሚ በፍጹም ጥዬ አክል ማለት ነው ጥዬ ቲክቶክ ማንደር ከዚህ በፊት እንደዛ አይነት ዲዛይን ሆነሽ አለ እግር ሴት ወጥቂያለሽ። ብሩክን የመሰለ ሁን ማገኛት ራሱ እና ምናምን እያልሽ እዚ ጋር ባታወሪ ደስ ይለናል። አንቺ ልጅ ምን ሆነሽ ነው? ምን ነው የሚያምሽ? ተንጂ የመጣ ነገር እኮ እናንተ ራሱ በጣም ትምህርት አለ። አሁን የመጣ ራሱ አለ የመጣ ነገር አንድ ነገር ብኖ በቃ ነጻ ነው። ይቅርታ ከጠየቀ ብለሽ ማቀበል የለብሽም ይሆን እሷ እኮ ማስተማር የፈለገችው ነገር አለ፣ ገባሽ ይህን ይወቅ መጀመሪያ ማለት ነው። ቢለያዩ ቢለያዩ ቢሆን ከዚህ በፊት ይለያያሉ ነበር፣ እና የማይሆን ነገር ባታውሮ ደስ ይልናል። ተው እንጂ ተው ተው። የምድር ሌላ የሚወቅሶ ነገር አታደርጉ። ምናልባት ብሩኬን ስለሚታዘዝ ነው። እኔ እኮ ሁለቱም ነው። አንደኛ እናንተ ምንድነው ባለፈው ቲክቶክ ዩቱብ ላይ ማለት ቲክቶክ ሊብ ላይ ምንድነው ያሉት፣ እኛ አንጣለም እናንተ ለምንድነው የምትጣሉት ነው ያሉት። አልሰማችሁ ምን ሆነ ወይስ ምንድን ነው? ሶ ስለዚህ እኔ አሁን ግራ የገባኝ ነገር ብኖር ታው በቃ ታው፣ እንዴ ብሩክን ስለምትወዱት ይሆን ይችላል እና እንደዚህ የምትሉት ሄሚም ደሞ እንደ ብሮኪን እንደሚትወዱ ሄቪን ደሞ ሚወዱ ልጆች አሉ፣ ግን ማል ለይቴን ደሞ መውደድን ምንም የሚያደርገ ነገር የለም። ብሮክ ና ሄቪ አንድ ናቸው፣ ሁልም ማለት ነው። ሶ እኔ የማይሆ ነገር ባታውሮ ደስ ይለኛል። እንደ ተው እንጂ ተው፣ ተው፣ ተው፣ ቤተሰብ። አንዳንዴ ብሮክ የሆነ ነገር ሲያደርግ፣ በቃ ብሮኪን እንረግጣለን በጣም ማለት ነው። ሄሚ ደግሞ የሆነ ነገር ሲታደርግ፣ እንረግጣታለን፣ እንዴ

እንደ አሁን እኔ አንድ አንዴ በቃ የምትገርሙኝ ነገር ብሩ ለቦ ላይ ማለት ለቡሮ ከየሚ ከየሚ በላይ እናስባለን ማለት ነው ወይስ እንዴት ነው? ነገር ንገሩኝ። ግራ ገብቶኛል። በእናታችሁ እንዴ፣ ተው ተው ተው። ጌታን እንደዚህ ነገር ባትናገሩ ጥሩ ነው። ወይ ወንድ ደሞ አይታቸው ማጣቆ ልጆች ደሞ ምንም ማድረግ አንችልም። አረባ ጋር ያልደደን ደ ወንዶች ጥሮ ጥሮ ቆንጆ ወንዶ ሸባላዎች ማለት ነው ማየት ይችላላችሁ። ስለዚህ እና ጥሩ አይደለም። ቤተሰቦች ባላችሁበት ቦታ ሰላማችሁ ይብዛ። ምናልባት ያወሩት ነገር የሚያስከፋ ልጆች ካላችሁ ካስከፋችሁ ይቅርታ እና አም ሶሪ። ሰብስክራይብ አድርጉኝ፣ ቤተሰብ አንድ ሺ ያስገቡኝ። ደህና ዋሉ ባይ እና እነሱ ሰላም ሆነው አሁን የሚመጣሉ፣ ታፍሩበታላችሁ ትሸማማ ታፍሩበታሉ ትሸማቀቁበታሉ ያሉ እንደዛ ማለት ነው። እና አፍራለን አሁን፣ ተው ሁሉም አንድ እንደ ይሄ ሚና ብሮከ እንደ ሰው ለምንድነው የሆነ ነገር አምጥቶ በቃ፣ ጆራቹ ነገር አትሰሙም ነው፣ በቃ በግድ። እና ወተት ነጭ ነው ይባላል፣ በቃ አይደል? ወተት ነጭ ነው። ስለዚህ ምንድን ነው እንዴ? ሁሉን ነገር በቃ አላቅም። ወዴት ወዴት ነው የሚታሰበው? ተው ተው ተው፣ ቆም ብለን ብናስብ ይሻለናል። ተረጋጉ እና በቃ አላቅም። ለሁሉም ነገር ጊዜ እንስጣ። ተው።